ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ገበታ ቲዩብ ነው። በዚህ ዩቲዩብ ቻናል እንግዲህ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም መሰረታዊ የመጽሐፍ ቅዱስ ትምህርት ይሰጣል። በዚህ ዩቲዩብ ቻናል የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህን ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫንዎን አትርሱ። በዛሬ ቆይታችን ከዚያ በፊት እንግዲህ ከሀ ጀምሮ እስከ ከ ድረስ ባሉት ቪዲዮዎች ስና የነበረ ቃላት መስረቶችን ማለት ነው። ዛሬ ደግሞ ከሀ ጀምሮ እስከ ከ ድረስ ባሉ ፊደላት ፊደላቱን አንብበን ከዛ ቃላት መስረቶችን አብረን የምንከታተል ይሆናል ማለት ነው። ይህንን ትምህርት ከዩቱብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ገብታችሁ ትምህርቱን መከታተል ለምፈልጉ ከታች በማስቀምጦ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታነኩ ትምህርቱን ማግኘት ትችላላችሁ ማለት ነው። ቪዲዮን እስከመጨረሻ ተከታተሉ። ለአክብሮ ትጠይቃለሁ። አብራችን ቆዩ። እንግዲህ መጀመሪያ የምናደርገው እነዚህ ፊደላት ወደኋላ እንደ ባንድ ካንድ በሆናቸው በኋላ በእያንዳንዱ ሶስት ሶስት ፊደላት የተመሰረቱ ቃላት አሉ። እነሱን አብረን እናያለን ማለት ነው። ዮ ይ ያ ዩ

ዮናስ ዮናስ ዮናስ። በደሬ ሰው ደግሞ ድ ግ ም ጥ ድግምት ድግምት ድግምት። እንዳለ ቀጣይ ዳ ን ኤ ል ዳ

ጻፈች ጻፈች ጻፈች ጻፈች እንላለን። ቀጣይ ኡ ክ ክ ር ፉክክር ደግሞ ፉክክር እንላለን። ቀጣይ ፍቅር

ቤተሰብ ሶስት ሶስት ቃላትን የመሰረትን ታኒ አብረን ቆይታ አድርገን ነበር ማለት ነው። የዛሬ ቆይታችን ከተመቻችሁ ቪዲዮውን ላይ ከማድረግ ጀምሩ፣ እንዲሁም ቻለ ሰብስክራይብ ካረጋችሁ በኋላ የሎን ምልክቷ መጫን ትርስ ማለት ነው። እንግዲህ በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ።